ቡጨቃ፣ ቡጨቃ ውይ ተነቅቶበታል። ፎቶ መዘቅዘቁ ውይ ፋሽኑ አልፎበታል። እነሱ አንድ ናቸው። በሩ ተቆላል። ለቡጨቃ ነቅተንበታል። ፎቶ መዘግዘግ ፋሽኑ አልፎበታል። ሀይሚ እንግዲህ መታለች ማለት ነው እና የመጣችው ያው በጭስ ነው የመጣችው። እኔ ቪዲዮ መስራት ፈልጌ ነው የመጣሁት ማለት ነው እና እንግዲህ ያው ብዙ ትችት ብዙ ነገር ስላለ ሀይሚዬ እንግዲህ ላስመሳዮች አስመሳዮች ይንሻፈፋሉ፣ የዋሆቹ ግን በስተመጨረሻም ድል ያደርጋሉ። ለየዋሆቹ አበቃ የሚባል ነገር የለም እያለች ነው። እጅ መስጠት አልፈልግም። እኔ ባለኝ እውቀት በራሴ ተሰጥቶ በራሴ አይዲያ በራሴ ሙድ እኔ የፈለኩትን መስራት መብቴ ነው። ማንንም አልነካም፣ ከማንም አልደርስም። ሲነኩን ግን አልወድም። በሬ ቁልፍ ነው ብላለች ማለት ነው እና ትክክል ናት ማለት ነው። የምሬ ነው የምላችሁ እና እኔ ጠዋትም ብያችኋለሁ ማለት ሁሌም ራሷ በምታመጣው ስራ ራሷ ነው የምትወጣው፣ እና ያንን ደግሞ ኢቭን እንኳን የሆነ ችግር ሲፈጠር ራሷ ነው ፊክስ የምታደርገው። ከዚህ ውጭ ከዚህ መሀል ገብተን ደግሞ በጣም ብዙ ወዲና ወዲያ የምንል ማለት ለቡራ አዝነን ሀይሚን እንደዚህ ምንተች ፎቶ ምንዘቀዝቅ፣ ለሀይሚ ያዝነን የቡራን ፎቶ ምንዘቀዝቅ ከሁለቱም የሌለን ማለት ነው። እና ስለዚህ ባናስመስል ጥሩ ነው። ሀይሚ ደግሞ የምር በቃ ማለት አሁን ጎበዝ ሆናለች። ድሮም በጣም ጎበዝ ናት፣ ግን መልስ ባለመስጠቷ በጣም ደስተኛ ነኛ። ማለት ኮመንት ታነባለች፣ ግን መልስ አትሰጥም ማለት ነው። ጎበዝ ብያታለሁ የምር። ምንም ወደፊት እንጂ ወደ ኋላ እንዳትኝ፣ የልቅስ ጉዞ ወደፊት ሁለት መቶች እንድትገባ ማለት ነው። መናገር የምፈልገው ሰሞኑን ሼር እያረኩ አይደለም። የእነ ሀይሚ ለምን የእኔ ቻናል ጫፍ ላይ ደርሷል ይዘጋ ማለት ነው። አይ ዶን ኖ ማለት ሁለት ማስጠንቀቂያ ደርሶኛል። አንድ ከተጨመረ ይዘጋል ማለት ነው። አንድ የሀይሚን ባለፈው ሀዋሳውን የለቀቀችውን ሙዚቃ ቆርጬ አስገብቼ ነበርና በሱ ማለት ነው። እና ለዛም ሼር ማድረግ አልቻልኩም ማለት ነው። ሼር ባደርግ ምንም አይደርስም ማለት አሁን ለእኔ ራሱ ዩቱብ ሼር አያደርግልኝም ለእኔ ማለት ነው። እና እኔም ሼር ባደርግ ትርጉም የለውም ቻናሌ ማስጠንቀቂያ ላይ ነው ማለት ነው። እንግዲህ አይዶን ነው አንድ ወር ይቆያል መሰለኝ ከተነሳልኝ ማለት ነው። እና ለዛም ነው ቻናሌ ትንሽ እንዴት ነው ተመትቷል ማለት ነው። ስለዚህ የጨረቃ ቤተሰቦች አሁን በቃ ታግዙኛላችሁ፣ ቪዲዮ ላይ ላይክ አድርጉ ማለት ነው። ቻናሌ እንዳይዘጋ ማለት ነው። ከዚህ በኋላም አይለምደኝም ማለት ነው። ሀይሚ በምትለጋቸው ሙዚቃዎች የእኔ ጥፋት ነው ማስገባት የለብኝም ነበር። በዛ ጭምር ነው ነው ቀይ አብርቶብኛል ማለት ነው። እና ሁለት አለኝ፣ አንድ ከተጨመረ በቃ የምር ይዘጋል ቻናሌ ማለት ነው። እና ሶስት ነው ሕጉ ማለት ነው። ብቻ ግን የሚሆን ይህ ለሀይሚና ለቦራ እንዴት ነው ሼር አድርጉላቸው አሁን በቃ ስራ ተጀምሯል ማለት ነው እና መቼም ቢሆን ይሄ ስራ አያቆምም። ይሰራሉ ደግሞ የአንድ ቀን ስለሆነ ችግር የለውም እና አሁንም እምላችሁ በዋናነት ብሩክ ከልቡ አይደለም ሀይሚን እንደዛ ጥሏት የሄደው ከልቡ አይደለም። ከልቡ ቢሆን ግን ልክ አይደለም ማለት ጥሎ መሄድ የለበትም ምንም ቢሆን ማለት ነው ብሩክ ማለት ነው። ግን ደግሞ ከልቡ አይመስለኝም ማለት እሱ እንዴት ነው ስራውን ማስቀጠል ወይም ደግሞ ስለተናደደ እንዴት ነው ከፍጼ ጋር ስለሆነች ብቻዋን ስላልሆነች ነው ጥሏት የሄደ እንጂ ሳላቅፈው እያለች ሀይሚ ማለት ነው። እና በጣም ስትናፍቀው ቆይታ ቡራ ደግሞ በናፍቆት ሲናፍቅ ሰንብቶ ይሄን አልጠበቀም። ቢናደድ አይፈረድበትም፣ ግን ደግሞ ጥሎ መሄድ የለበትም። ይሄ ጥሎ ሄደበት ምክንያት ስራውን ለማስቀጠል ወይም ብድር ለመመለስ ነው እንጂ ብሩኬን አያደርገውም ብዬ ነው እኔ የማስበው ማለት ነው እና ነግሬያቸዋለሁ፣ ጠዋት ላይ በሰራሁት ቪዲዮ ስለዚህ አሁንም ቢሆን ወይኔ ቡጨቃ ቡጨቃ፣ አረ የምር ይሄ እኮ በቃ ተነቅቶበታል። እንዲያው ፎቶ መዘግዘቁ እራሱ እኮ ፋሽኑ አላለፈም ፋሽኑ አልፎበታል። በቃ ይበቃል፣ የምር በቃ እንዲያው ሌላ በቃ በሌላ ኢዲያ ብትወያዩ ደስ ይለኛል። እና በስማ የምሬ ነው ምላችሁ። እንዲያው አታሳዝናችሁም? አሁን ይችን የመሰለች ሀይሚስ ዘግዝቃችሁ ስታወሩ አፋችሁስ እንዴት አለመተሳሰሩ? የምሬ ነው ምላችሁ። እና ፎቶዋን ዘግዝቀው ላይቭ ላይ እያወራሉ የተወሰኑ ናቸው። ግን ታዲያ ከታች ኮመንት ብታዩ በቃ ማት ነው የሚወርዱባቸው ማለት ነው። ሞርዘን ደስ የሚለይ ግን ከመቶ ፐርሰንቱ ዘጠና አምስት ፐርሰንቱ ሀይሚና ቡራን የሚወድ ነው። እና ከዚያ ውጭ አሉት ደግሞ ያው ሁሉንም ሰው ማስደሰት አይቻልም፣ ምንም ማድረግ አይቻልም። ብሩክ ደግሞ ትናንትና ጥሏት የሄደው ትክክል ባይሆንም ትክክል ባይሆንም በእውነተኛው መንገድ ትክክል አይደለም። ግን ስራውን ማስቀጠል ስለፈለገ የስራው ጸባይ ስለሆነ ነው እንደዛ ያደረገው ብዬ ነው የማስበው ማለት ነው እንጂ በትክክለኛው መንገድ ልክ አይደለም ጥሎ መሄድ ማለት ነው። ሲቀጥል ደግሞ ቡራ ስትናደድ ማለት ነው መኪና መንዳት አለብህ ብዬ አላስብም። ምን እንደሚያጋጥምህ ሰው ልትገፍ ትችላለህ፣ አክሲደንት ሊያጋጥም ይችላል። በተለይ እንደዚህ ፕራንክ በሚደራረጉ ሰዓት ቡራ መኪና ይዞ ባይመጣ ደስ ይለኛል። የምሬን ነው ምክንያቱም በቃ ሌላ ስሜት ውስጥ ሆናችሁ መኪና ስታሽከረክሩ ከባድ ነው እና እዚህ ላይ ቡራ ጥንቃቄ ማድረግ አለበት። እና እስኪ እንግዲህ ሀሳባችሁን እናንተን በውስጥ ምከሩት፣ እኛም ሀሳብ አስተላልፉለት። እኛም የቻል ነው በውስጥ እንትን እላለን ማለት ነው ያ ቃል እሱ ግን በቃ ሪኮማይንድ ማድረግ ማለት ነው ለማስታወስ ያክልና፣ እንደዛ ስነስቶ በፍጥነት አሁን ፊት ለፊት ምን እንትን እንደሚገጥመው አያውቅምና እንደዛ ማድረግ የለበትም። ፕራንክ በሚደራረጉ ሰዓት እኔ ጭራሽ መኪና በያመጣ ደስ ይለኛል። ምክንያቱም ችግር ሊፈጠር ይችላል ማለት ነው እና እዚህ ላይ ጥንቃቄ ማድረግ አለበት ቡራ፣ ያው ብዙ ርቆ ባይሄድም ማለት ነው። እና ስለዚህ የስራው ጸባይ ስለሆነ ነው ብሩክ እንደዛ ያደረገው እንጂ በትክክለኛው መንገድ ልክ አይደለም።